እንዴት አላችሁ? ምንወዳችሁና ምናከብራችሁ አድማጮቻችን በአራዳ ፌም 951 433 ከዚህ ሰዓት ጀምሮ እንድናንተ ይደርሳል። ማንቸስተር ሲቲና አርሊንግ ብራውት ሃላንድ። ማንቸስተር ሲቲ የአንድ ተጫዋች ጥገኛ ሆኗል ወይ? የጨዋታ መንገዱ ተቀይሯል። ኬቨን ደብሮይነ የለም። የበለጠ አርሊንግ ብራውት ሃላንድ ዴሊቨር እንዲያደርግ የሚጠበቅበት የውድድር ዘመን ሆኗል። ለማንቸስተር ሲቲ ያለ እርሱ ይህንን ያለ እርሱ ማንቸስተር ሲቲን ማሰብ እጅግ በጣም ከባድ ሆኗል። ከሰባት የሊግ ጨዋታዎች በኋላ ማንቸስተር ሲቲ አምስተኛ ደረጃ ላይ የሚገኘው በሰባት ጨዋታዎች ያስቆጠረው ጎል አስራ ሶስት ነው። ከአስራ ሶስቱ ጎሎች ዘጠኙን ያስቆጠረው አርሊንግ ብራውት ሃላንድ ነው። በከፍተኛ ኮከብ ጎል አግቢነት ይጠበቃል። በአስር ጎሎች ላይ ተሳታፊ ሆኗል። አስራ ሶስት ነጥብ ነው ያለው። አስራ አምስት ጎሎች አስቆጥሯል። ስድስት ጎሎች ተቆጥረውበታል። ከአስራ አምስቱ ጎሎች ዘጠኙን ያስቆጠረው ሃላንድ ነው። ስድስቱን ሌሎች ተጫዋቾች በጋራ አስቆጥረዋልና። ምናልባት ይሄ ጉዳይ ማንቸስተር ሲቲ እዚህ ተጫዋች ጥገኛ ነው ወይ የሚያስበል ይመስላል። የአጫወት መንገዱ ተቀይሯል፣ ግልጽ ነው። በእርግጥ አፈግፍገው ከሚጫወቱ ቡድኖች ጋር ሲጫወት ያለበት ክፍተት እንደተቀረፈ ጥያቄ የሚነሳበት ጉዳይ አይደለም። የበለጠ የበፊቱን ማንቸስተር ሲቲ ነው የምንመለከተው አፈግፍገው ከሚጫወቱ ቡድኖች ጋር ሲጫወት። ይህንን ደግሞ በብሬንትፎርድና በበርሌዩ ጨዋታ አሳይቷል። የሚጠበቅ ነው ያዛልቀዋል፣ ማንቸስተር ሲቲ በዚህ አይነት መንገድ። ያ ምናልባት ማርክ ከባድ ሊሆንበት የሚችልበት አይነት ሁኔታ ሊፈጠር ይችላል። ምክንያቱም ውድድሩ የበለጠ አሪግ ብሯል። ሃላንድ የማይገመት ወይም ደግሞ በሌሎች ተጫዋቾች የመከላከል ትኩረት የማይደረግበት ተጫዋች አይደለም። የትኛውም ቡድን ማንቸስተር ሲቲን ሲገጥም እ በልምምድ ወቅት ብዙ ጊዜውን የሚያጠፋው በተለይ በመከላከል ስትራቴጂው የአደገኛውን የማንቸስተር ሲቲ ጎል አስቆጣሪ አርሊንግ ብራውት ሃላንድ እንዴት መቆጣጠር እንዳለበት ጥልቅ ዝግጅት ማድረጋቸውን ለማወቅ እዛ መገኘት ያለብን አይመስለኝም። ማ ተጫዋቹ ተቆጣጥረው ሆኖ ጎል ማስቆጠር የሚያስችል ኳሊቲ ያለው የምትገምተው አይነት አይደለም። አሁን በሌላኛው የጨዋታ መንገድም ጎል ሲያስቆጥር እየተመለከት ነው ነው የቡድኑ የጨዋታ መንገድ ትንሽ የተለያየ። የመጀመሪያ የውድድር ዘመኑን እየደገመ ያለ ይመስላል። ሪንግ ብራውት ሃላንድ ማርክ ምናልባት ወደ ማንችስተር ሲቲ የመጣበትን ሲዝን ሰላሳ ስድስት ጎል ያስቆጠረበት በዛ ሬት ነው እየሄደ ያለው አሁን ከደረገው ጨዋታ ይልቅ ያስቆጠረው ጎል ቁጥሩ እየበለጠ መጥቷልና የ2022/23 የውድድር ዘመን ነው የሚያስታውሰን ጉዳት ካልገጠመው ተመሳሳይ ውድድር ዘመን ሊያሳልፍ ይችላል። በግሉ ስለ ማንቸስተር ሲቲ እርግጠኛ መሆን ባይቻልም የምንመለከተው አጀማመሩ ላይ እያየን ያለነው እውነታ ያንን ነው የሚመስለው። የመጀመሪያው እንግዲህ 38 ጎል ያስቆጠረበት ሲዘንና 36 ጎል ያስቆጠረበት ሲዘንና ይሄኛው ሲዘን ግን የቡድኑ አጫወት ፍጹም የተለያየ ነው። ማርኬ በዛ ወቅት ኤርሊንግ ብሮታላንድ የሚጠበቅበት ሳጥኑ አካባቢ ስፔስ ማግኘት ብቻ ነው። በደንብ ይደርሳል ወደዛ ከተለያየ አቅጣጫ የጎል ዕድል ይፈጠራል። በተለይ ከኬቨን ደብሮኒ ጋር የነበራቸው ጥምረት ደግሞ አቀለውለታል፣ ጎል ማስቆጠሩን። ብዙ ርቀት አይሮጥም፣ የበለጠ ስፕሪንት ማድረግ፣ ሳጥን ውስጥ በትክክለኛው ቦታ መገኘት። ብዙ ጎሎቹ ታፒን እና ሳጥን ውስጥ የተቆጠሩ ናቸው። ከሳጥን በዚህኛው የውድድር ዘመን ግን ከተለያየ አይነት የጨዋታ መንገድ ጎል ማስቆጠር የሚያስችል ኳሊቲ እንዳለው አሳይቷል። ኧርሊንግ ብራውት አንድ ማርክ የተለያየ አይነት የማጥቃት መንገድ ቡድኑ እየተከተለ ስለሆነ ከአርሰናል ጋር ያስቆጠረው ጎል ምናልባት ባለፉት አመታት ማንቸስተር ሲቲ በዚህ መልኩ ጎል ማስቆጠር የጨዋታ እቅድ ነበረ ወይ ብዙ አንመለከትም። እንደዚህ አይነት በጣም ከራሱ ሜዳ ነው፣ በጥልቀት ወደኋላ መጥቶ ኳሱን ያገኘው። በአንድ ሁለት የኳስ ቅብብል ከቲጃኒ ራይንደርስ ጋር በአንድ ሁለት የኳስ ቅብብል ለመውጣት ሞከሩ። ረዥም ርቀት ሩጦ ያስቆጠረው ጎል ነው መልሶ ማጥቃት ኦልሞ 30 40 ሜትር አካባቢ በካውንተር አታክ ያስቆጠረው ጎል ነው። በቦሪሲያ ዶርትሙንድ ብዙ በማይታወቅበት በግንባር ጎል በማስቆጠርም በማንቸስተር ሲቲ አንዱ እርሊንግ ብሮት ሃላንድ ያሻሻለው ሌላኛው ኳሊቲው ነው። ማለት ግን ለቡድኑ ምን ያክል ጠቃሚ ነው የሚለው ነገር ቅድም ባነሳው ሀሳብ መስማማ ይመስለኛል የበለጠ እሱ ብቻ ጎል እያስቆጠረ በሲዝኑ ማንቸስተር ሲቲ ምን ውጤት ማሳካት ይችላል የሚለው የቡድኑ ፈተና ይመስለኛል። በተለይ ከጉዳት ነፃ ካልሆነ እጅግ በጣም አስቸጋሪ ነው የሚሆነው። እሱ በጉዳት ምክንያት ባልተሰለፈበት የውድድር ዘመን 2023-24 የውድድር ዘመን ማንቸስተር ሲቲ በሌሎች ተጫዋቾች ኃላፊነቱን በሚገባ ተወጥቷል። ኢልካይ ጉንዶዋንን ሳይቀር ሐሰተኛ ዘጠኝ ቁጥር አድርጎ እስከ መጠቀም የደረሰበትን ጊዜ እናስታውሳለን። ያ ቡድኑ ከተለያየ አቅጣጫ ጎል በማስቆጠር ኤርሊንግ ብራውት ሃላንድ እኮ ማርክ በ36 ጎል ከፍ ብሎ ቁጥሩ ይታያል እንጂ ብዙ ጎል አስቆጣሪዎች ነበሩት። አሁን ፈተና እሱ ይመስለኛል። በርናንዶ ሲልቫ፣ ሪያድ ማሬዝ፣ ኬቨን ደብሮ ነ ጃክ ግሬሌሽ ጎል አስቆጣሪ ናቸው። በጣም ቁልፍ ጨዋታዎች ላይ ጎል ያስቆጠረ ኢቭን የተከላካይ ስፍራ ተጫዋቾች እነ ኤምሪክ ላፖርት፣ ጆን ስቶንስ ጎል ያስቆጠረ ሮድሪ ወደፊት እየሄደ ከፍጹም ቅጣት ምት ክልል ውጭ የሚያገባቸው ጎሎች ነበሩ። ጎሉን ያስቆጠረው ሮድሪ ነው፣ ሃላንድ አይደለም። ነበሩት ከተለያየ አቅጣጫ ጎል የማስቆጠር የጨዋታ መንገድ ቡድኑ ነበሩ። ዘንድሮ ግን ከዛ የተላቀቀ ሌሎች ተጫዋቾች ጎል ዶኩ ትንሽ የተሻሻለ ይመስላል። የጎል እድል እየፈጠረ ነው፣ ለማስቆጠር እየሞከረ ነው። ነው ጨዋታውም ተስማምቶታል። ግን ለበለጠ ለእሱ ኳሊቲ ተስማሚ የሆነ የጨዋታ መንገድ ነው የዘንድሮ ማንቸስተር ሲቲ አሁን ሌሎች ተጫዋቾች ላይ የምንመለከተው ጎል አስቆጣሪነት ግን ፊል ፎደን ማርክ ቶሎ ወደ ጎል አስቆጣሪነት የጎል እድል ፈጣሪነት መመለስ መቻል ይኖርበታል ለማንቸስተር ሲቲ ስኬት ኧርሊንግ ብራውት ሃላንድ ጎሎች ብቻ ረዥም ርቀት መሄድ የሚችል እድል ያለ በፊት ይጋራው ነበር ለምሳሌ ከ2022 23 የውድድር ዘመን 6 ለ 3 ባለቀ ጨዋታ በማንቸስተር ደርቢ ሁለቱም ሐትሪክ ሰርተዋል ሶስት ሶስት ጎሎች ሃላንድም ፊል ፎደን አሁን ግን ብዙ አይደለም። ለጎል የተመቻቸው ኳስ ለእርሱ መስጠት ላይ ያተኮረ ይመስላልና እንግዲህ ጎሎች ካልተቆጠሩ ከሌሎች ተጫዋቾች ወይም ከሌሎች አቅጣጫዎች አስቸጋሪ ነው የሚሆነው። የብሬንትፎርዱ ጨዋታ ላይ ራስ ጨርሰው አይነት ፓስ ይመስላል ከዮሽኮ ግቫርዲዮል የመጣው ኳስ ከመሃል ሜዳ ጥቂት አለፍ ብሎ። በእርግጥ እሱን የፈለገ ኳስ ነው ግን ደግሞ እንደ አሲስት ይቆጠራል። እርግጠኛ አይደለሁም፣ ምክንያቱም የበለጠ ብዙ ነገሩን የጨረሰው ሃላንድ ነው። እንደ ደብረ ወይነ ጣጣውን የጨረሰ ኳስ ከግብ ጠባቂው ጋር አንድ ለአንድ የሚያገናኝ ኳስ አይደለም እና አንዳንድ ቁጥራዊ መረጃዎችን ስንመለከት እንግዲህ በአስር ጎሎች ላይ ተሳታፊ ሆኗል። ከሰባት ጨዋታዎች በኋላ ቡድኑ ካስቆጠራቸው አስራ አምስት ጎሎች ዘጠኙን አስቆጥሯል። አንድ ለጎል የተመቻቸ ኳስ ሰጥቷል። አስር ጎሎች ላይ ተሳታፊ ሆኗል። በአጠቃላይ ስልሳ ሰባት በመቶ የጎል ተሳትፎች ላይ አለበት ስልሳ ሰባት በመቶ ሌሎቹ እንግዲህ 33 በመቶ ነው የሚወስዱት ትልቅ ነው ከእርሱ በላይ ያሉት ጀደን አንቶኒ አምስት ጎሎች በአምስት ጎሎች ላይ ተሳታፊ ሆናል ሰባ አምስት በመቶ ከዛ ውጪ አንቶን ሴሜኒዮ ሰማንያ ሁለት በመቶ ኳሶች ላይ ጎሎች ላይ ተሳትፏል ዘጠኝ ጎሎች ስድስት ጎል ሶስት አሲስት ያስቆጠሯቸው የጎል መጠኖች ጥቂት ስለሆኑ ፐርሰንቱ እነሱ ከፍ ብሎ እንደ ቡድን ያስቆጠሩ ጥቂት ስለሆነ እንጂ ብዙ በማስቆጠር የእርኒ ግብረታላ እንዳሁንም ቁጥሮ ብዙ ነው። 67 በመቶ የሚለውን ፐርሰንቴጅ ስትመለከት እነሱ ከሱ በላይ አስቆጥረው ወይ ከሱ በላይ ተሳትፎ ኖሯቸው አደለም፣ ግን ቡድናቸው ካስቆጠረው ብዙውን የጎል ተሳትፎ ያደረጉት እነሱ ሴሜኔው በመሆኑ ምክንያት ነው ፐርሰንቱ እንደዚህ ከፍ ሊል የርሊ ግብ ሃላንድ ማርክ ከቦሪሲያ ዶርትሙንድ ሲመጣ አንዳንድ እግር ኳስን እንግዲህ ወደፊት ያለውን ነገር ማየት የሚያስችል ኳሊቲ ያላቸው የእግር ኳስ ተንታኞች ወጣትነቱን ተመልክተው በጣም ታዳጊ ነበር። ወደ ማንችስተር ሲቲ ሲመጣ ከቦሩሲያ ዶርትሙንድ 21 ነው ማንችስተር ሲቲን የተቀላቀለውና ፔፕ ጋርዲዮላ እጅ ላይ በዚህ እድሜ በመውደቁ ምክንያት ከቦሩሲያ ዶርትሙንድን በላይ ወደ ሌላ ሌቭል መሻገር የሚችልበት እድል ይዞ ነው የመጣ የሚል ነገር ይነሳ ነበርና ያንን ሃላንድ እየተመለከትን ያለን ይመስለኛል። ማለት አሁን የበለጠ በተለያየ የጨዋታ አማራጭ ጎል የሚያስቆጥረውን ሃላንድ እየተመለከትን ደግሞ ሳጥን ውስጥ ብቻ እየጠበቀ ጎል ከሚያስቆጥረው ሃላንድ ይልቅ የቡድን ተጫዋች የሆነውን ያለ ኳስም የሚሰራውን መከላከል ላይ ጭምር የሚሳተፈው በቆመ ኳስ በማጥቃት ላይ ያው ሁለት ነገር አለ እዚህ ላይ የምናነሳው። በፊት ማንቸስተር ሲቲ በሚከተል በነበረው የጨዋታ መንገድ የበለጠ ሳጥን ውስጥ ነው የሚያጠፋው ካል ጉልበት እየቆጠበ ሪከቨር እያደረገ አሁን ግን ብዙ መታተር ባመጣ ቁጥር ኢንተርናሽናል ጨዋታዎችም አሉ፣ ጉዞዎች አሉ፣ ተደራራቢ ጨዋታዎች አሉ። ለዓለም ዋንጫው ሲባል በሶስት ሳምንት ሰባት ጨዋታ ምናምን ነው አሁን እየተከናወነ ያለው እና ይሄ ሲደራረብ ምናልባት ለጉዳት ሊዳርገው ይችላል የሚል ስጋት እንዲነሳ ያደርጋል። ግን ደግሞ ከአርሰናል ጋር በተከናወነ ጨዋታ አንድ ለአንድ በተጠናቀቀው ጨዋታ ላይ ብቻ ነው ኦልሞስት ይህንን ነገር የተመለከት ነው በጥልቀት ወደኋላ ተመልሶ የመታተር ነገር። በሌሎቹ ጨዋታዎች ላይ ግን ለምሳሌ ከብሬንትፎርድ እና ከበርሌ ጋር በተከናወነ ጨዋታ ማንቸስተር ሲቲ በኳስ ቁጥጥር በነበረው የበላይነት ምክንያት ወደኋላ ተመልሶ ለመጫወት ብዙ አይገደድም የመጨረሻዎቹ 30 ሜትሮች ላይ ብቻ ስፔስ ፍለጋ ያህል አብዛኛው ኳሱን በቀደመው ዘመን ማንቸስተር ሲቲ ይጫወትበት በነበረው አይነት መንገድ ይጫወት ስለነበረ፣ በሁለቱ ጨዋታዎች ላይ በአመዛኙ ከዚህም በኋላ በሚከናወኑ ጨዋታዎች ምናልባት ከሊቨርፑል ወይ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ እንዲህ አይነት ቡድኖች ጋር ካልሆነ በስተቀር ኢቭን ከቶተናም ጋር ባደረገው ጨዋታ እንኳን የበለጠ ማንቸስተር ሲቲ የምናውቀውን የጨዋታ መንገድ ነበር ሲከተል የነበረው። ቶትናም ነው ያለ ኳስ ብዙ ጨዋታን ለመቆጣጠር በመልሶ ማጥቃት እንቅስቃሴ ሲጫወት የነበረውና ዞሮ ዞሮ እንግዲህ የብስለት ደረጃው ላይ ደርሷል። ግን ደግሞ ብዙ አቅርቦቶች የሉም። ብዙ ጥረት የሚያደርገው በራሱ እንደ ከቬን ደብሮይነ የተመቻቸ ኳስ የሚሰጠው ተጫዋች የለም። አሁን የበለጠ በራሱ መንገድ ትግል ሲያደረግ እንመለከተዋለንና ምናልባት ያው ጉዳት ነጻ ይሆናል አይሆንም ቢጎዳ ምን ይሆናል? ማንቸስተር ሲቲ አቋሙ ቢወርድ፣ ጎሎች የሚያገኘው ከየትኛው አቅጣጫ ነው? ተጋጣሚዎች ከማንቸስተር ሲቲ የበለጠ ጎሎች ቢያስቆጥሩ፣ በሃላንድ ብቻ ከተጋጣሚዎቹ የበለጠ ጎሎችን ማግኘት ይችላሉ ወይ የሚለውም ሌላው አሳሳቢ ጉዳይ። ሌሎች ተጫዋቾች ማርክ በዚህ ላይ በደንብ ተሳትፎ ማድረግ ይጠበቅባቸዋል። ጎል በማስቆጠሩ ኦማር ማርሙሽ ጉዳት ላይ ነው። ላይ ያለው ሳቪኒዮ በቋሚ አስተላልፍ ጀምረዋል። በርነሌው ጨዋታ ሌላኛው ፊልፋ ደን ቅድም ያነሳ ነው። ጀረሚ ዶኮ አሁንም ከዚህ በላይ በጎል አስቆጣሪነት ላይ መሳተፍ አለበት። ሪያን ሼርኪ፣ ኦስካር ቦብ እነዚህ አይነት ብዙ ስምንት ቁጥርና የመስመር አጥቂ ሆነው የሚጫወቱ ተጫዋቾች በቡድን ጎል ማስቆጠር ላይ አይነተኛ ተሳትፎ ማድረግ ይጠበቅባቸዋል። ካለዛ በዚህ ተገማችነት ስንት ጨዋታ እያሸነፈ መሄድ ይችላል ቡድኑ እርግጠኛ መሆን አይቻልም። ከበርናርዶ ሲልቫ ጋር ተያይዞ አሁን የቀድሞውን በርናርዶ ሲልቫ ማግኘት ከባድ ይመስለኛል ማለት ነው ማለትድሜው ገብተዋል ሰላሳአንድ ደርሷል ሰላሳ አንድ አመት ደርሷል። ስለዚህ የበለጠ ለመልበሻ ክፍሉ ለመሪነቱ ለአንበልነቱ የሚፈለግ አይነት ተጫዋች ይመስላል። ወጣቶችን ለማላመድ ልምዱን የበለጠ ቡድኑ መጠቀም የሚፈልግ ይመስለኛል። በዚህ የውድድር ዘመን ሌሎች ግን በተለየ መስመር አጥቂዎቹ መንቃት ያለባቸው ይመስለኛል። ማርክ ሳቪኞ የሚረባ አገልግሎት ከመጣበት ሲዝን ጀምሮ እየሰጠ አይደለም። ዶኩ ዘንድሮ ቅድም እንዳነሳ ነው መጠነኛ መሻሻል፣ ግን ከዚህ ከፍ ማለት መቻል አለበት። ፊል ፎደን እንግዲህ በጣም ጥሩ ሲዝን ያሳለፈበትን ወቅት ደግሞ ማምጣት አለበት። እድሜው ገና ወጣት ነው። እነዚህ ተጫዋቾች በጎል አስቆጣሪነት ላይ መሳተፍ የማይችሉ ከሆነ እርንግ ብሮታላል እንዳልከው በጉዳት ምክንያት ሙሉሉ ሊያጣው የሚችልበት በተገማችነቱ ምክንያት የበለጠ የመከላከል ትኩረት የሚደረግበት ጨዋታ ላይ ጎል ማስቆጠር የሚቸገርበት አይነት ጨዋታዎች ሊገጥሙት ይችላሉና ከሌሎች አቅጣጫዎች የኤርሊንግ ብራውት ሃላንድ ሜዳ ላይ መኖር የሚሰጣቸውን ጥቅም በተግባር ማሳየት ይኖርባቸዋል። ማለት የትኩረት ማዕከል ነው። የአጥቂ ሌሎች ተጫዋቾች ብዙ ትኩረት አይደረግባቸውም ሃላንድ ባለበት ሜዳ። ስለዚህ ይህንን ማትረፍ ከዚህ ማትረፍ መቻል ይኖርባቸዋል። ማንችስተር ሲቲ የበለጠ ጥሩ ተፎካካሪ እንዲሆነ የሶስት ነጥብ ልዩነት ነው ያለው። ማሪክ ከመሪው አርሰናል ከአርሰናል ጋር ያለው የነጥብ ልዩነት ሶስት ነው። ምንም ተገማችነት የለበትም፣ ጫና የለበትም፣ አንደርዶጎ ነው። ስለዚህ እየመጣ ነው ያለው። የበለጠ የሃላንድ ኢንዲቪጁዋል ቁጥሩ የሚነግርህ ለሻምፒዮንነት የሚፎካከር አጥቂ የያዘ ቡድን ቁጥር ነው። ማሪክ ገና ከወዲሁ ዘጠኝ ጎል ያስቆጠረ አጥቂ ይዘዋል በሰባት ጨዋታ። በዛ ላይ ሃላንድ ነው። በዚህ ሊቆም እንደማይችል መገመት ትችላለህ። የሜዳ ላይ ውሎ ታሪክ ይህን እድል አይሰጥህ፣ የሲዝኑ ጎል አስቆጣሪ ተጫዋች። ሌሎች ተጫዋቾች በዚህ ላይ የሚሳተፉ ከሆነ ምናልባት የማንቸስተር ሲቲ ሲዝን ጥሩ ሊሆን የሚችልበት እድል ይኖራል የሚል እምነት አለ። በሱ ብቻ ግን ሲዝናቸው ምናልባት ፈተና ላይ ሊወድቅ፣ ያ ሪያል ማድሪድን እናስታውሳለን። ኢከር ካሲያስ ያድናል አርናይን ወይም ሮናልዶ ሉዊስ ናዛሪዮ ደሊማ ጎል ያስቆጥራል፣ ቡድኑ አንድ ለባዶ አሸንፎ ይወጣል አይነት ነገር ነበር። ስለዚህ ሃላንድ ጎል የሚያስቆጥር ከሆነ የተከላካይ መስመሩ ጠንካራ መሆን ይኖርበታል። በእርግጥ ጃንሉዊጂ ዶናሩማ እጅግ በጣም ጥሩ ጊዜያትን እያሳለፈ ያለ ግብ ጠባቂ እንደሆነ ይታወቃል። እንግዲህ ሪፈርዱም እሱ ከመጣበት ጊዜ በላፊት የኢጎር ቲያጎን ኳስ ማለት ተመሳሳይ ከማንቸስተር ማይትር ጋር ተመሳሳይ አጋጣሚ ነበር። ከተከላካዮች ጀርባ ያለውን ስፔስ ነው ለመጠቀም ጥረት ያደረጉት። ቡድኑ ኳስ ሲያጣ የበለጠ ሄንደርሰን በረዥሙ የሚሰጠው ለዚህ ግዙፉ የአጥቂ ስፍራ ተጫዋች እንደሆነ ይታወቃልና ሌሎች ተጫዋቾች እያደረጉ ያለው ተሳትፎ ጥያቄ የሚነሳበት ነው። እንግዲህ የጋርዲዮላ ቡድን ከአስር ጨዋታዎች በሁሉም ውድድሮች በአምስቱ ጎል አልተቆጠረበትም ከቀሪዎቹ ያለፉት አምስት ጨዋታዎች ደግሞ ስምንት ጎል አስተናግደዋልና ይሄ ሌላው በተከላካይ መስመሩ ላይ ጥያቄ እንዲነሳ የሚያደርግ ነው ከስምንት ጨዋታዎች በኋላ ጀርሚ ዶኩ አንድ ጎል አለው ሶስት ለጎል የተመቻቸ ኳስ ሰጥተዋል ሳቪኒዮ ከስድስት ጨዋታዎች በኋላ ያለው አንድ ጎል ነው በርናንዶ ሲልቫ ከስምንት ጨዋታዎች በኋላ ጎል አላስቆጠረም፣ አንድ ለጎል የተመቻቸ ኳስ ሰጥቷል። ፊል ፎደን ሁለት ጎሎች፣ ሁለት ለጎል የተመቻቹ ኳሶች ከሰባት ጨዋታዎች በኋላ በአራት ጎሎች ተሳትፏል። ያ ግን ደግሞ በጉዳት ምክንያት ወጣ ገባ እያለ የሚገኝ ተጫዋች ነውና የማንቸስተር ሲቲ ተጫዋቾች ከመጀመሪያዎቹ አስር ጨዋታዎች በኋላ ያላቸው ተሳትፎ ከአርሊንግ ብራውት ሃላንድ በመቀጠል ዝቅተኛ ነው። ሌሎች የበለጠ ስቴፕ አፕ ማድረግ እንዳለባቸው ማሳያ ይመስለኛል። ያ የፔፕ ጋርዲዮላንም ይሄ ጉዳይ የማያሳስበው አይመስልኝም። ቡድኑ ያለበትን ወቅታዊ ችግር በደንብ የሚረዳ አሰልጣኝ ነው። ስለዚህ የበለጠ አርሊንግ ብሮ ሃላንድ እየሰጠ ያለውን ነገር ታሳቢ በማድረግ ሌሎች ተጫዋቾች በጎል ማስቆጠር ላይ መሳተፍ የሚችሉ ከሆነ ቡድኑ የት ድረስ ሊፎካከር እንደሚችል በደንብ መረዳት የሚችል አሰልጣኝ ነው ማርክ ፔፕ ጋርዲዮላ፣ እና ይህንን አብዝቶ ይፈልገዋል። እንግዲህ ጃግሪሊሽ ክብሩ እንዲለቅ ያደረገበት አንደኛው ምክንያት ውሳት ነው ውሳት ነው የሰጠው። ኤቨርተን ጥሩ እየተንቀሳቀሰ ነው ያለው ክሪስታል ፓላስን ባሸነፉበት አጋጣሚ ጎል አስቆጠ የማሸነፊያ ጎል አስቆጠ ከ19 ጨዋታ በኋላ ለመጀመሪያ ጊዜ ሲሸነፍ ክሪስታል ፓላስ የማሸነፊያ ጎል ያስተናገደው በጃግሪሊሽ አማካኝነት። ስለዚህ ሌሎች ከነዚህ ከመስመር የሚነሱ አጥቂዎች ምን ያክል እምነት እንደጣለባቸው አንደኛው ማሳያ ግሪልሽን በውስጥ ለመስጠት መወሰኑ ነው ማርክ የበለጠ ዶኩን በዚህ ሲዝን አምኖታል ሳቪኞን በዚህ ሲዝን አምኖታል የበለጠ ስለዚህ እነዚህ ተጫዋቾች የበለጠ የቡድኑ ማጥቃት ላይ ተሳትፎ ማድረግ ይጠበቅባቸዋል ከዚህ በላይ በጥፎ ነው ማለት አለ በተለይ በዶኩ ባለፉት የውድድር ዘመናት የበለጠ ፕሮሚሲንግ ይመስላል በደንብ የተጠናቀቀ አይነት አይመስልም ዶኩ። አሁን ግን ያንን የሚጠብቀው ያለ አይመስለኝም ማርክ። የበለጠ ተጽዕኖ ከፍ ማለት ያለበት ሲዝን ነው የሚል እምነት አለኝ። በእነዚህ ተጫዋቾች የሚታገዝ ከሆነ አንደኛ የሃላንድ ጎል አስቆጣሪነት መጠን የሚጨምራል ብዬ ነው የማስበው ማርክ። ሌሎች ከሌሎች አቅጣጫ የማንቸስተር ሲቲ ጎል ማስቆጠር እያደገ የሚመጣ ከሆነ የሃላንድን ተገማችነት ይቀንሰውና ሌሎች የትኩረት ማዕከል እንዲሆኑ ትኩረት ይሰርቃል፣ የተቃራኒ ቡድን መከላከልን በዛ ወቅት የበለጠ ሃላንድ ከዚህም ጎል በላይ ማስቆጠር የሚችልበትንም እድል ይፈጥሩለታል። የእነሱ ወደ ተጽዕኖ ወደ መፍጠር መምጣትና በጣም አስፈላጊው ነገር ይመስለኛል። ከሃላንድ ተጽዕኖ በፍጥነት መላቀቅ ለማንቸስተር ሲቲ ያ፣ ማንቸስተር ሲቲ ተለዋዋጭ መሆኑን ያህል በሌሎች ተጫዋቾች ደግሞ ጎሎችን ማግኘት ግድ ይለዋል። ተለዋዋጭ መሆኑ በአንድ በኩል ለሻምፒዮንነት እንዲፎካከር እድል ይሰጠዋል፣ ምክንያቱም ተገማች እንዳይሆን ያደርገዋል። ከቀደመው ዘመን አንጻር ግን ደሞ ሁለተኛ እቅድ ግድ ይለዋል። ምናልባት እንደ እሱ አይነት እሱን ሊተካ የሚችል ቤንጃሚን ሼሽኮ አይነት፣ ከዛ ውጭ እንደ ራስመስ ሆይሉንድ አይነት በቁመት ዘለግ ያለ ፖቸር ወይንም ደግሞ አጋጣሚዎችን ከሁለት አንድ ጎል ማስቆጠር የሚችል ተጫዋች መሆን ይኖርበታል። አሁን የበለጠ ስል ሆኗል እርሊንግ ብራውት ሃላንድ ምክንያቱም እንደ በፊቱ ብዙ አቅርቦቶች የሉ ጥቂት እድሎች ናቸው የሚፈጠሩት። እነኛን ጥቂት እድሎች በየትኛውም አጋጣሚ መጠቀም ይኖርበታል። በቀኝ እግሩም በግራ እግሩም በየትኛውም የሰውነት ክፍሉም ቦሩሲያ ዶርትሙንድ ላይ ከዚህ ቀደም ጆአዎ ካንሴሎ የሰጠውን የትሪቬላ ፓስ ወደ ላይ ዘሎ በምን አይነት መልኩ እንዳስቆጠረ እናውቃለን። ከዛ ውጪ በሄዲንግ ሌላው ማስቆጠር ያለበት መንገድ ነው። ከተለያየ አቅጣጫ ጎሎች፣ የጎል ማግባት እድሎች ስለማይፈጠሩ ያንን አጋጣሚ ሃላንድ የግድ መጠቀም ይኖርበታል። ማንቸስተር ሲቲም እንግዲህ ጠንካራ የተከላካይ መስመር አለው። ምስጋና ለጂያንሉጂ ዶናሩማ ይግባና ከስድስት ጨዋታዎች በኋላ በሶስት ጨዋታዎች ጎል አልተቆጠረበትም። እሱ የመጀመሪያ ግብ ጠባቂ ከሆነበት ከማንቸስተር ዩናይትድ ጨዋታ ጀምሮ ቡድኑ ሽንፈት አልመዘገበም። ግን ደግሞ የመጨረሻ ደቂቃ ጎሎችን እያስተናገደ ያለው ከአርሰናል ጋር በተከናወነ ጨዋታ ምናልባት ያችው ጎል ባትቆጠር አንድ ለባዶ ይዞ መውጣት ይችል ነበር። የተሳሳተ ታይሚንግ ነበር። ከዛ ውጪ ከሞናኮ ጋር ባደረገው ጨዋታ በመጨረሻ ደቂቃ ላይ ኦፍኮርስ የፍጹም ቅጣት ምት ጎል ነው፣ ምንም ሊያደርገው አይችልም። ኤሪክ ዳይር የቀድሞ የቶትናም እንደዚሁም የባየር ሙኒክ ተጫዋች ነው ጎሉን ያስቆጠረውና፣ ዞሮ ዞሮ በቅርብ ርቀት ነው ያለው። ተገማች አይደለም። ቡድኑ ለዋንጫ ግምት አልተሰጠውም። አንደርዶግ ሆኖ ነው የመጣው። የበለጠ ሊቨርፑልና አርሰናል ነው የሊጉን ዋንጫ ያነሳሉ ተብሎ ግምት የተሰጣቸው። በዛም ተጠቃሚ ሊሆን ይችላል። እናንተስ ምን ታዘባችሁ? ማንቸስተር ሲቲ የአንድ ተጫዋች ጥገኛ ሆኗል። ቁጥራዊ መረጃዎችን ይህንን ያሳያሉ። እንቅስቃሴ ውስጥ ምን ይጠቁማል? ሀሳብ አስተያየት አድርሱን። እንደተለመደው ሰብስክራይብ አድርጎ በየጊዜው እንደዚህ አይነት መረጃ ወደ እናንተ የምናደርስ ይሆናል። ስለ አዳመጣችሁን ከልብ ከልብ እናመሰግናለን።